ባለፈው ባለፈው ደሞዝ ከለከሉኛል። ሺ ልጅ አይደለሽ እንዴ? የሶስት ወር ደሞዝ ከልክሎኛል። በመጀመሪያ ደሞዝ ስጠይቅ በሁለት ወር እንሰጥሻለን ብሏል። ሶስት ወር ይሙላሽ እና እቃ ማሰርተን በአካውንትሽ እንልካለን ብሏል እዛ ከዛ እንደዛ ስለኛ እውነቱ መስሉኝ አስራ አምስት ቀን ሶስት ወር ከአስራ አምስት ቀን ሆኖኛል። አሁን ብር ስጠኝ ስል ምንም ብር አታገኝም፣ ከኔ በነፃ ነው ምስሪ። አንቺ የሚያስጠፋሽ ሰው የለም፣ ለአንቺ አቤት የሚል ሰው የሚል፣ በነፃ ነው ማሰራሽ። አልሰረም ካልሽ ምግብ ከለክልሽ እና በነፃ ነው ማሰራሽ። እንደዛ ነው ያለ ሰው። እሺ ኢትዮጵያ ኤጀንሲ አናግርሻል፣ አናግር የለውም፣ እንደም እነሱ የሚሉትን ሰዎች ብትሰሚ በጆሮዎች ብትሰሚ ታምኚ ነበር። እኛ ረንጅ እናደርጋለን አ ሁሉም እንደዛ ነው የሚሉት። አንድ አይነት ቃል ቃል ብቻ ነው የሚሉት። ከራሴ የራሳ ክሜት በጣም ሰው አረመኔ ነው። ምንም አይሰማ። እኔ እዚህ የተሰደድኩት እናቴን ለማሳክም ነው። ሁለት ልጆች አሉኝ። አሰላሙ አሌይኩም አራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? እንግዲህ የዚች ልጅ ኬዝ አዳምጣችኋል። እንግዲህ ስንቶቻችን ነን እንደዚህ እየተበደልን የምንቀመጠው አረቤት፣ ስንቶቻችን ነን ስንቶቻችን ደሞዛችን እየተነጠቀ እንኖራለን፣ ስንቶቻችን ያለ ደሞዝ ጉልበታችን ያልቃል፣ ስንቶቻችን ነን አሳዝንም። እኔ የምለው አንድ ነገር ማለት ነው፣ እናንተ ኮንትራት ያላችሁ ልጆች፣ አዲስ የምትመጡ ልጆች ለምንድነው ደሞዛችሁን የምታሳልፉት? ለምንድነው ወር ወር ሲሆናችሁ፣ ለምንድነው ገንዘባችንን ስጡን የማትሉት? ወር ሰርታችሁ ደሞዛችሁን ተቀበሉ። አንሰጥም ካሏችሁ በቃ አንፈልግም አንሰራም በሉ። ቁጭ በቃ ቁጭ በሉ። ከዚያ እንትን ሲሉ ማለት ነው ለስራቸው ሲሉ ይሰጧቸዋል። ብራችሁ አይችማ ማያሉ ማለት ነው። እና ለምንድን ነው ዝም የምትሉት? የኔ አንድ ታሪኬ ልንገራችሁ፣ አንድ ታሪኬ ማለት ነው። እኔ እንደናንተ ጠለም ነበርኩኝ። እንደመጣሁኝ ልክ ወሬ ሞልቶ ብሬን ስጡኝ ስል ብርሽን ለዛኛ ወር ነው ባሉኝ፣ በአስተርጓሚ ማለት ነው። እኔ አላቅም፣ የሆነች ሀበሻ ነበረች። ከዚያ በዛሽ በአስተርጓሚ ሁለተኛ ወር ላይ ነው የምንሰጥሽ ብለዋል አለችኝ። አልሰራም ብዬ ቁጭ ነው ያልኩት። ተነሽ ልብስ ተኩሽ፣ ቢሉኝ ጠዋት ተነሽ ተነስቼ ደግሞ ተነሽ ተተኛሁበት ተነሽና ሽንት ቤት ጠብዬ ስራ ስሪ ሲሉኝ አልሰራም ነው ያልኳቸው። በቃ አልሰራም፣ አልፈራም። እኔ ለምን እንደ አላውቅም ግን እኔ በደሞዝ ጉዳይ አልከራከርም። እኔ አልደራደርም። በቃ ደሞዝ ካልሰጡኝ አልሰራም። ለምን ብዬ እኔ ሀገር ጥሼ የመጣሁት ስንት ነገር አቋርጬ ስንት ሀገር ጥቼ ስንት መንግስት ጥሼ የመጣሁት ለብር አይደለም እንዴ? ስለዚህ አልሰራም አልኳቸው። ጁሙዓ ቀን ነበር እንደውም፣ እንደዚህ እንትን ያልነው። ከዚያ በቃ ተሶላት በኋላ ይዘን እንመጣለን አሉኝ። አልፈልግም አልፈልግም አልኳቸው። አልፈልግም እንደገና ሶላት እንትን ሳይል ማለት ነው ቁርስ ስሪልን ተነሻ አሉኝ። አልሰራም አልኳቸው። በቃ ቁጭ ካልፈልጋችሁኝ፣ ውሰዱኝ ቢሮ ነው ያልኳቸው። ከዚያ አማራጫቸው ምንድን ነው ብር አንጥተው መስጠት ነው ለኔ ያችን ብር አንጥተው ማለት ነው። በእኛ ጊዜ ደግሞ ስምንት መቶ ሪያል ነበር የሚከፈለን ያችን ብር ለመክፈል ያችን ብር አንጥተው ሲሰጡኝ ወደ ስራ የገባሁ ማለት ነው። ገባችሁ? ብሬ እጄ ላይ ስታርፍ ማለት ነው ወደ ስራ የገባሁኝ። በቃ እንደዚህ ነው ማድረግ ያለባችሁ። የሁለት ወር የሶስት ወር እያለ ሲጠራቀም እነሱን መክፈል ያቅታችኋል፣ አይከፍሏችሁም፣ አይሰጧችሁም። ሁለተኛ ነገር ደግሞ ወር ሞልቷችሁ ሁለት ወር ሞልቷችሁ ብር አንሰጥም የሚሏቸው ለምን ይመስላቸዋል? እናንተን እያዩችሁ ነው። ጥሩ ትሰራለች ወይ እኛ ጋር ጥሩ ትሄዳለች ወይ እንዴት ነው እያሉ ጸባይሽ ጥሩ ከሆነ ምንሽ ጥሩ ከሆነ ደግሞ ስራ ታውቂያለች ያታውቅም ወይ ካልሆነ እያዩ አይተው አይተው በገዛ ብርሽ ግዜሽ የሚያልቃል፣ ሶስት ወርሽ የሚያልቃል። ከዚያ ወደ አገርሽ ይሸኙሻል፣ በገዛ ብርሽ ማለት ነው። ብርሽን ሳይሰጡ ደሞዝሽ በእጃቸው ነው። የሆነ መሻክል ቢመጣ የሆነ ችግር ቢመጣ በገዛ ብርሽ ያሳፍሉሻ ወደ ሀገርሽ በቃ እንዴ። እንደገና ደግሞ ብርሽም ሳይሰጡ ወስደው ቢሮ የውረው ብርሻል ያወጡትን ወጪ ግማሽ እንኳን ይይዛሉ ማለት ነው ትንሽ እንኳን ይይዛሉ ቢያንስ የሶስት ወር በእናንተ አሁን አንድ ሺ አንድ ሺ ይከፈላቸዋል ሶስት ወር እንግዲህ ሶስት ሺ ሪያል ነው ገባሽ? ሶስት ሺ ሪያል ለእናንተ ብዙ ነገር ነው የሚሆነው ብዙ ነገር ይጠቅመናል። ለኛ ብዙ ነገር ነው የሚጠቅመን። ማለት እና ይህንን ያክል ለምንድን ነው የምትታለሉት? ለምን ነው ልጅ፣ አሁን ወር ሰርታ ስቁይ ስትል ለሁለተኛ ወር አላት። ሁለተኛ ወር እንደገና አልሰጥም አላት። ሶስተኛውን በር ከሶስተኛው ወር በኋላ ከኔ ብር አታገኝም አላት። ተመልከቱ፣ ከኔ ብር አታገኝም እኔ ጋር መሰሪው በነፃ እንግዲህ፣ በላይ ብር የለም አላት። እሺ ምን አማራጭ? ይች ልጅ እንግዲህ ወይንም ወደ ሀገርሽ ነው። ቢሮዎች ደግሞ የቢሮዎችም ደው የነበረ ቢሮዎች ደግሞ ጥሩ ነገር አይሰጧችሁም፣ ጥሩ መልስ አይሰጧችሁም። ግራ የተጋባ ነገር ነው እኮ ያገባ ነው። ቢሮዎች አንጥተው ወረወሩ፣ ወደ ስራ አስገቡ። ሌላ ነገር የለም በቃ አይቀበሉም። ይችን ችግረኛ ይችን መዳን ቤት ሆና የምታለቅስ ልጅ ምን ሆነች ነው ምንድነው ችግሩ ብለው አረቦችን ተናግረው ደሞዟን ለምን አትሰጡም ብለው ምናምን አይሰጡም፣ አያሰጧችሁም ለራሳችሁ ራሳችሁ ናቸው ያላችሁት ገንዘባችንን ስጡን ብላችሁ ገንዘባችሁ፣ ደግሞ ልክ ሶስት ወር እንደመጣችሁ ሶስት ወር ሳይሞላ ትቀየራላችሁ አደለ? ወደ ሌላ ቤት ስለምትቀየሩ ቶሎ ብላችሁ ቦራችሁ ሲሞላ ብሬን ስጡኝ፣ ብሬን ስጡኝ ብላችሁ እስከ ሶስት ወር ድረስ ቶሎ ብላችሁ ተጣርፋችሁ ብራችሁን መያዝ ነው። ብራችሁን ካልያዛችሁ ግን በኋላ ላይ የሆነ ችግር ቢፈጠር በገዛ ብራችሁን ግማሽ ብር ይዘዋል አውጥቶ ይወረውሯችኋል። የሆነም ወደ ሀገራችሁም ልላክ ቢሉ እንደነገርኳችሁ ነው። በቃ ይቺ ልጅ አሁን ብታልሆነ ወደ ሀገርሽ ነው የምትሄጁ አሏት። ልጅቷ ደግሞ እኔ የመጣሁት ለምንድን ነው እናቴ ላሳክም ላስታምም ነው፣ እናቴ በሽተኛ ናት፣ ሁለት ልጆች አሉ ያለችው ምስኪን ትታሳዝኖላይ። እያለቀሰች ነበር መጨረሻ ላይ ማለት ነው። እና ይሄንን ያክል አረቦች እንግዲህ ይሄን ያክል ናቸው። አንዳንድ መልቁን ማለት ነው። አንዳንድ ባለየ አላህ እንደው ከእንደዚህ አይነት ሰዎች አለ ይጠብቀንና፣ ኃይለኛ ከሆኑብን መጥፎ ሰዎች ከሆኑብን፣ ደሞዝ የማይሰጡን ከሆነ ሶስት ወራችሁ ሳያልቅባችሁ ቶሎ ወደሚመለከተው አካል ማመልከት አለባችሁ። ወደ ቢሮ ውሰዱኝ እንደዚህ ከሆነ ያልሰራም ማለት አለባቸው። ስንቶቹ ናቸው የአስር አስር አመት የአስራ አምስት ዓመት፣ አስራ ሁለት አመት፣ አስራ ሶስት አመት፣ ሰባት ስምንት አመት። አሁን እራሱ በቀደም አላያችኋትም? የስምንት ዓመት ደመወዝ ተነጥቃ ጂዛን ነው አብሀ ያሉት ሞቤ ቤት መታ የስምንት አመት ደመወዝ ምንም ሳይሰጧት፣ በዚያ ላይ እየደበደባት ደበደባት በዚያ ላይ በዚህ በመጥረጊያ ዚህ ራሴን ብሎኝ ራሴን አሁን ያዞረኛል ምናምን እያለች ነበር ያቺ ልጅ። መጨረሻዋ ግን መጨረሻዋ ምን እንደደረሰች ሳናቀረን ማለት ነው። ምን ላይ እንዳረፈች ሳናቀረን? እና ይህንን ያክል ነው እንግዲህ ሰው ልጅ እኛ የምንመጣው ሰርተ ልንለወጥ እንጂ የእነሱን ብቻ ስራ እንድንፈገፍግ አይደለም እንዴ። የምናስተዳድረው ቤተሰብ አለን። የምናስተዳድረው ተኛ የሚጠብቅ ሰው አለ። የመጣ ነው እንግዲህ በሽተኛ ሰው ልናሳክም ይሆናል እናት አባትን። አይታወቅም ብቻ። የሰው ምን ችግር እንዳለብን ምን ሁላችንም ምን እናቃለን፣ ምን ሀጃ እንዳለብን ሁላችን እናቃለን። ስለዚህ እህቶቼ እንትናችሁ ጊዜያችሁ ሳያልቅባችሁ ቶሎ ብላችሁ ወደሚመለከተው አካል ጊዜያችሁ ሳያልቅባችሁ ቶሎ ብላችሁ ብራችሁን መቀበል ይሄ ነው አማራጫችሁ። እኔ እንደዛ ብዬ ነው የምለው፣ ይሄንን ነው የምመርጠው ማለት ነው። እኔ አላቅም፣ ብቻ የናንተን ውሳኔ አላቅም እና እንግዲህ አላህ ሂዳያ ይስጣቸው። አላህ ጥሩ ሰዎች አርጋቸው፣ እነሱንም እኛንም ከሚያስለቅሱን የእኛም እንደው ሀራም እነሱ ላይ ከሚያርፍባቸው ልቦና አይስጣቸው። እና አሰሪዎች እንግዲህ የሰው ገንዘብ ሲከፍሉ ነው፣ ቤታቸው ነው፣ ምንም ማድረግ አንችልም። ከባድ እኮ ነው። አታጋጥሜ ነው እንጂ የሚባለው፣ እኔ ሀይለኛ ነኝ እኔ ጎበዝ ነኝና ከእነሱ እጅ መንጭቄ አመጣለሁ አይባልም። ማለትም ቤታቸው ነው፣ እነሱ የራሳቸው ቤት ነው፣ ሁሉ ነገር የራሳቸው ነው። ምን እንደሚያደርጉን አናውቀውም። ግን ያለን አቅም ምንድን ነው? እኔ እንዳልኳቸው ማድረግ አለባቸው? በቃ አለመልፈስፈስ፣ ገና አዲስ ስትመጡ አለመልፈስፈስ። በቃ እኔ እንደዛ ነው ያደረግኩት። እንምነግራችሁ ነገር በቃ በቃ ደግሞ እዚህን ስጡኝ ወሬ እንደሞልታል አልኳችሁ። በቃ ወሬ ሞልቶ እኔ ብሬክ ካልተሰጠኝ አልሰራም ነው ያልኩት። አንቀጠቀጠኝ ነው በቃ እኔ በዛን ሰዓትም ወደ ሀገሬ መመለስ ስለሆነ ፍላጎቴ ማለት ነው። በዛን ሰዓት አዲስ ስትሆኑ ብዙ ነገር ይሰማችኋል። እኔ ዛፉ ቅጠሉ ነበር የሚናፍቀኝ ሀገሬ እንኳን ሰው አይደለም፣ እንኳን ቤተሰቦቼ ጎረቤቶቼ፣ አብሮም ስጨዋት እምውለው አብሬ ከጓደኞች ጋር የምውለው በቃ የትምህርት ቤት ጓደኞቼ ምናምን የማይ ምንም የማይናፍቀኝ ዛፍ ቅጠሉ አልኳቸው። አፈሩም በቃ ሽታው ይናፍቀኝ ነበር። በዛን ሰዓት ወደ ሀገሬ ምህር ስለሆነ አማራጭ። ትንሽ ሰበብ ነው የምፈልገው። በቃ እነሱም ግን ጥቅጥቅ አድርገው ይዙኛል። በቃ ትንሽ እየሰበብ ነበር የምፈልገው ወደ ሀገሬ እንዲወስድኝ። እነሱም ግን በቃ እንድሄድ አይፈልጉም እና እኔም ኃይለኛ ነበር መሆንባቸው እንደዚህ ፍራቻ ምናምን አልፈራም እኔ በራሴ ነገር ማለት ነው ስሰራ መሰራ አለሁኝ በራሴ በሆነ ነገር በደሞዜ ደግሞ ወደኋላ ወደፊት የለም ብሬን አንጡ በቃ እና ይሄን ይመስላል። ወቶቼ ያለ ደሞዝ እንግዲህ መኖር የለብንም። ደሞዛችሁን በአግባቡ ተቀበሉ።